አሁን በደንብ አርገ ጻፍልኝ። ምንድነው የምጽፈው? እኔ እድሩ ሊቀመንበሩኝ በመመረጤ አንደኛ ደስ ብሎኝ፣ ሁለተኛ ህግ አወጣለሁ። ህጉ በደንብ ሰው እንዲተዳደርበት እንዲስተካከልበትና እንዲያድግበት አድርጌ እንትን እላለሁ። ጻፍልኝ። ቆይ እርሶ ራስዎ እንዲያመቾት ነው እንዴ? ለራስዎ እንዲመቾት ነው ህጉን የሚያወጡት? ይሄማ! መሆን ያለበትም የሰፈሩንም ሰው ሰብሰብ አድርገው አንድ ላይ ተመካክራችሁ ነው ህግ ማውጣት ያለበት። እንዴ ለርሶ ብቻ እንዲመች ነው እንዴ ህጉን የሚያወጡት እርሶ? ስማ እንኳን እኔ ቀርቶና ነባር እንደው የእድር መሪ ናቸው የተባሉት እንኳን ለራሳቸው እንዲመቸው አድርገው ነው የሚያወጡ። ይኸውልህ አሁን በደንብ ጻፍ። አንደኛ የእድር የእድር አባላቱ በሙሉ ከመሞቱ በፊት በእያንዳንዱ ስብሰባ ላይ መገኘት አለበት፣ ካልተገኘ ራሱ የሚጠየቅበት ይጠየቃል። ሁለተኛ ደግሞ ምንድን ነው ማንኛውም እድርተኛ ሲሞት፣ ወደ ሲወል ከሆነ የሚገባው እድርተኛው እንጀራም ሆነ ወጥ መውጣት የለበት፣ መቅበር ብቻ ነው የሚጠበቅብን። ቆይ ገነት ይግባ ሲሆን ይግባ። እርሶ በምን አወቁ? እንዴት ይሄ ይጠፋኛልና? እኔ የሰፈሬን ሰው አላውቅም እንዴ? አበበች፣ በለጠች፣ ደመሶ ያ ደሚስ ደግሞ ደሞ ማን ነው? አየለ ሰለሞን ሁነው እነሱ ስነሱ ገነት የሚገቡ ይመስላል እንዴ? እንዴት ይጠፋኛል? ሌላው ደግሞ ይውል ሌላው ደም ደሞ ምንድነው የራሱ የድር አባላቱ ከመሞቱ በፊት የሚሞት ከሆነ ከቀበሌ ማስረጃ አምጥቶ ቀድሞ መስጠት አለበት። እማማ የሚናገሩትን ነገር ያውቁታል? መሞቱን የሚያረጋግጥ እኮ ነው የሚሉት እ እንደዛ ነው። እንዲህ ያልኩት አይደለም እንደሱ። እኔ እኮ ስቸኩል እሳሳታለሁ። ማለት ቤተሰቦቹ ዘመዶቹ ናቸው ወረቀት ማምጣት ያለባቸው። እንግዲህ ሁል እኔ የእድሩ ሊቀመንበሩኛሉሁ ሰጥ ረጣ ርጌ፣ ሴት ሁሉ ቀጥ አርጌ ነው መመራው። በቃ ለነገሩ ምንድነው እየተወራ ያለ ምንድነው የሚባለው ይህን ብቻ ነገሩኝ ብያለሁ። አሁን እዚህ ሰፈር ውስጥ እኮ የሚወራው የእርሶዎ ሹመት ብቻ ነው የሚወራው? እንዴት ሾሟቸው እንዴት እሳቸው መረጧቸው? አቤት ይሄ ሰፈር አቤት ይሄ እድር፣ በቃ አሉባልተኛ መንደሬ ወሬኛ ሊሆን እኮ ነው። ስማ እኔ ይኸውልህ ካሉባልታ ነጻ የወጣ እድር ነው ማረከው። ደግሞ ይሄን እድር ደግሞ በዓለም ደረጃ የሚታወቅ ኢኮኖሚው ያደገ ነው ማረከው። ሌላው ደሞ ምንድነው ከአንድ እድር ከሶስት ወር በሶስት ወር ውስጥ ሁለት ሰው ከሞተ አንደኛው ያገኘ ምክንያቱም እድሮች ይሠራ ላይ ይወድቃላ። በደንብ በደንብ አድርገህ ጻፍ ብያለሁ። ይሄን ይዤ ነው ማረከው። ከዛሬ ጀምሮ ደግሞ ይኸውልህ ሌላው ህግ ደግሞ ምንድነው፣ ማንኛውም እድርተኛ አንዱ ድርተኛ ሲሞት መልቀስ አለበት። ካልሆነ ግን እራሱ ሲሞት አይለቀስለትም። ይሄን ደግሞ የምትቆጣጠር ደግሞ አስቱ ማስቲካ ናት። ጻፍ። እሱ ነው ግን እማማ ወሬ ህጉ ግን አልበዛም? ንግወ ደግሞ ሌላው ደግሞ ምንድን መሰለህ፣ እድሩ ወደ ንግድ መቀየር አለበት። አየህ፣ ይህን እኮ ጭንቅላት ያለው እኔ ብቻ ነኝ፣ ይሄን መቀየር የቻልኩት። ይህን ደግሞ እውቅና ሊሰጠኝ ይገባል። ቆይ እማማ ህጉን እኮ አዘብራርቁት የንግድ ተቃውሞ ነው ወይንስ እድር ነው የሚመሩት እርሶ? በጭራሽ ይሄውልህ፣ ይህን እድር በነጻነት ነው የሚመረው። እምቢ ካለ ደግሞ እየቀጣው ስነ ስርዓት እያስያዝኩ እመረዋለሁ። በቃ እድሩ ግዴታው ነው። ይሄ ደግሞ ደግሞ ይሄን ደግሞ እንድትቆጣጣርና አስለቃሽ አርጌ ደግሞ ማንም መርጫለሁ አስቴርን ነው ደግሞ እሷ ደግሞ በደንብ ካለቀሰች እንግዲህ ያልቃሽና የአዘንተኛ ቤተሰብ አንዳንድ ነገር ይሰጣታል። ኑሮዋም ይቀየራል። እሷ እማማ አሁንማ የእድሩ ሊቀመንበር ሆነዋል። ወሬ ተመቾት አይደለ? ከዛና ከዚህ በቃ እንደ ቴኒስ ኳስ ያቀባብሉታል ለውጥ ያስፈልጋል። ደግሞ ይሁን አንተ ደግሞ መቃብር ቆፋሪ አርጄ ደግሞ መርጫሃል። ስለዚህ አንተ ደግሞ ምንድነው ማረግ አለብህ እ አንዳንድ ወሬ ይዘህ መምጣት አለብህ። ምንድነው የሚለው ሰጥቶ መቀበል ማለት ይሄ ነው እንግዲህ። እኔ ግን ሌላ ስራ ፈልጉልኝ፣ ይሄ መቃብር ቆፋሪ መሆን አልፈልግም። የተሻለ ነገር ይስጡኝ። እንዴ አብረን አይደል እንዴ የምንነግደው? ሹመት ላይ ሹመት ይስጡኝ እንጂ እኔ መቃብር ቆፋሪ አርጉ። ታላ አንተ ብትሞት አንድ ሰው እንደ አለቅስ አርጄ እድርተኛው ሁሉ ነው ማሳደም። ይሄን አረጋለሁ። እኔ በዚህ ሰዓት የማንም ፖለቲካ ማራገፊያ፣ የማንም ብሶት ማራገፊያ መሆን አልፈልግም። እኔ እምባቼ ይፈጅኝ። እኔ አልፈልግም ይቅርብ። እርሶም ቢሆን እኮ ብሶቶትን እኔ ላይ ነው የሚያራግፉት። አይደለም እኔን ማራገፊያ መሆን አልፈልግም። በቃ እንዲሁም እኔ ስሞት ማንም እንዲያለቅስልኝ አልፈልግም። በቃ እሱ ካዘነልኝ ፈጣሪ በቃኛል። ጥሩ በቃ። ታያለህ እሱ ትሞት ደግሞ አድማ፣ ማን እኔ፣ ማን ሌላ ሰው አላስለ ለምን በጭንቅላት ቆሜ አል ቀበሉም እንዳትቀብሩኝ። ታያለህ፣ እንደውም አትቀበሩኝ፣ እንደውም ማልቀሳ ደግሞ ትከሉኝ። ለራሳችን ስንል ነው የምንቀብር እድሜ ለማዘጋጅ አንስቶ አሁን እሱን ጻፍ ብያለሁ። ምን ጻፍ አልኩህ? አሁን የተናገርከውን ሁሉ ጻፍ። ይገለብጠኝ ጻፍ። በቁም ሄደ ጻፎ ብያለሁ። ተናግረ የለ ጻፍ፣ በቃ ወይ ወይ ወይ! ፀሐዩ እኮ በላኝ እናቴ።

ግን እንዴት በአንድ ጊዜ ከትማትም ሻጭነት በዕድር ሊቀመንበርነት እንዴት ነው ግን ወጣል? እሱ ነገር ምን? አንተ ይሄ ደግሞ ምን ማለት ነው? በቃ ይሳደባ እንዴ? እኔ እኮ ለእርስዎ ነገርኩት እኮ ስለምወድ ነው። አይደለም እንደ አንደኛ ነገር የዕድር እንትን ሰፈር እርስዎ አልበልተኛ ስለሆኑ ነው። ሁለተኛ ወረኛ ሰው ለዕድር ማርነት አይሆንም፣ ምክንያቱም ሰው ከሰው ጋር ያጋጫል። ከእዛ እንደገና ደግሞ

እኔ ባደንን በሆን ኖሮ ማለት ነው። ይሄ ባደንና ባደናን የሚባል ሰው በሆን ኖሮ እርጎቱን ይሄ ይሄ አሜሪካን አላስረግጥም ነበር። ታውቃሉ። ግን አንተ አውቄ እኮ ነው እ ማላውቅ መስሎ ነው። ልጅ ለእናቷ መጣ አስተማረች አሉ። ስማ፣ እኔ እኮ ብዙ ጊዜ አሜሪካን ሀገር ብሮሶ ሲያረኩ ሰው ነኝ። እንኳን እንግሊዘኛ ሌላ ምችላለሁ። ወሬኛ፣ እኔ አሁን አውቄ እንደዛ ስላልኩኝ እሱ ምንም አውቁ ማለት አይደለም ስማ፣ ደግሞ አሁን ያለው አማሪካ እንትን ዶላን ነው ትራምቡ እሳቸው ናቸው እኮ። ወሬኛ አንተ የጠራው ሌላ የወረዱትን ሰውዬ እኮ ነው። ምን ይላል ይሄ ሰራውሎት ባለማውቀ እለለማወቀን ስህተት ነው እኮ። በጣም ተሳስተዋል ያሉት። አልተሳሳትኩም፣ ልክ ነኝ። እንደውም ቅድም አሜሪካን ሀገር ብርሃኑ ልጄ ጋ እያወራው ነበረ። ልጆትም ሂደት አልወጣ በለም። አይ እማማ እሶ ታፑሼ ዛሬ ምን ነው ቀምሰ ይመጣ። ይልቅ ይሄ መቀባጣጠሩን ተውና፣ ይኸውልህ በየመንደሩ በየድሩ በየሰርጉ፣ እንዲያው በዚህ በሱቁ ከሸማቾች ሁሉ ቦታ ስለ እኔ ምንድን ነው የሚወራ ነገር? እዚህ ምን እየተባለ ነው? አሁን እኮ እንዳንተ አይነት ሰው ያስፈልገኛል። ዞር ዞር ብሎ መቼም አላፊ አይደል? አላፊ እኮ ምን ይባላል መሰለህ፣ መረጃ አይናቅምም ደግሞም አይታመንም ይባላል አሁን አንተ የምታመጣውንም እሰበስባለሁ። ንገረኝ እስኪ ምን ምን እየተባለ ነው? እኔ ነው ሎት ማማ የምሰማኝ ነገር ብኖር የወደ ጮሆትን ኢርሶስ ምን ምንድን ነው የሚሰማው? እኔ የማይሰማውት ማነው? ይሄ ማነው ስሙ ጠፋብኝ፣ ደፈራ እንዴት ነው? እውነት ነው ውሸት ነው? ደፈር ማን ነው የደፈረው? እንደዚህ ከማደፈር አናቱን ብለው አይደፉትም ነበረን? እኔም እኮ ቅድም እኮ ደፈረኝ አንዱ ታውቃለሽ? ማለት ወንዱ ወንዱ አንተ እንጃ እኮ ኢትዮጵያዊ ነን በኛ በእኛ ማህበረሰብ እኮ እንዲህ አይነት ነውር ነገር እኮ አይፈቀድም። ምን ማለት ፈልገ ነው ደፍረን? ከዛ ያው እኔ ደግሞ ሲደፍረኝ በስድብ ሲደፍረኝ ጊዜ እኔ ደግሞ አናቱን ብዬ ሁለቴ እንትን እንትን ገልብጦ ተደፋብኝ። ልበና ያቁም አለም፣ ጉልበትን ያቁም ደፋት። ወይ እታባት እርሶንም የሚደፍር ሰው መደፋር አለበት። የምልህ ሰምተሃል እንዴ? ይሄ አቤል የሚባል ድንጋይ ላይ ቁጭ ብሎ የሚውለው ሴት ደፍሮ ታሰረ እኮ ነው የምልህ። አልሰማህም ወይ? እሱ ተደፈራ? እንዴት ተደፈረ? በሳ ተደፈራ? እሱ እሱም ብሎ ወንድ ደግሞ ወንድ ሳዳብ እንዴት ተደፍሮ እንደዛ ይመጣል? መደፈር እንደዚህ ነው ግን ተደፈራ ሲሉ ምንድን ነው ምንድን ነው ተደፈራ? አረ እንዴት አርጌ ላስረዳ? ሴቷን ሳትፈልግ ያለ ፍላጎቱ አስተኛት እኮ ነው የምልህ። ታዳ ምን ችግር አለ ታዲያ ባስተኛ ምን ችግር አለ እራሱ እንቅልፏ ሲመጣ ትተኛለች አይደለም ታዲያ እንደገና ደግሞ ምንድነው እሱስ አብሮ ብተኛ ምን ችግር አለ እንደገና እኔስ እኔም ተኛለሁ ነው አይደለም ለምን እርሶም ተኛለሁ ነው አይደለም እርሶ አልተኙ ከሆነ ደግሞ እኔ መጥቼ አስተኛሁታል እንደገና ደግሞ ማነው ቅድም ማነው አብል ምባል ልጅ አለ አይደለም እሱ እንዳስተኛ ብረ ታሱ ጋር ትተኛለች ምን ችግር አለ አንተ እኔ ነው ምታስተኛል

በስራ ነው የሚሻል። ተፈለክ ደግሞ እዛ ማዳበሪያው ላይ አለ። በቃ ይበቃል፣ ማዳበሪያው ጋር መውሰድ ትችላለህ። ይበቃል፣ ይበቃል። እንግዲህ ስራ ጠፋህ፣ ስራ የለም። ምን አለ? ሽንኩርት በቅናሽ፣ ሽንኩርት በቅናሽ፣ ትማትም በቅናሽ፣ ትማትም አለ። አንተ ምንድነው የምትለው? ይሄው አንተ ስትለፈልፍ፣ እኔ ልጨርስ። እቃው ርካሽ ነው እያልክ እኮ ነው ማይገዙ። ልክ ነው እኮ ማማ፣ ልክ ነው እኮ። ግን ምንድነው? ለአርሶ ሽንኩርት፣ ለኔም ሽንኩርት ነው። አንተ አንደኛት ነው ለተማርምም ጥማትም ነው። አንዳነት ነው አይደለም። ግን እንደው ሹንኩርት በርካሽ በጥናሽ በርካሽ ዋጋ ይዋጋ ምናምን ብዬስ ሲላልኩ ነው ሰው ወራቃ። ስለዚህ ምንም ማድረግ አልችል። ሹንኩርት በርካሽ ሹንኩርት ምንድን ነው? አፍላ ያለ ሹንኩርት በውድ በውድ በውድ ምገዛ ሹንኩርት በውድ በውድ። አንተ ሰውዬ ጤና ተነክቷል እንዴ? እማማ እንዴት ተጠነኛ ሆናለሁ እንዴት አድርጌ እንደውም አንዳጋ ኑሮ ውድነት አለ። ይሄ ኑሮ ውድ ነው፣ አይደለም እርካሽ አይደለም። የኖርን አለን አይደለም። ባዛ ላይ አልቅስ አልቅስ አለ ገጣሚው። ግን ይሄ ተጀለ አልቅስ ማማ፣ እንደውም አንዴ ሕፃናት ምናምን ሳላቅሱ እኔ ራሴ ሆዴን ባርባር አልቅስ አልቅስ ለእኛል። ግን ባዛ ላይ ኑሮ ውድነት፣ ባዛ ላይ የምስትዮው ነገር አለ። እና ችግር ነው ብቻ። ምን አይ እንግዲህ ምን እንደ ልጅ መሆን ነው። ኑሮን ቻል ማድረግ ነው እንጂ አንተ ትልቅ ሰው አይደለም እንዴ? ኑሮ እንደሆነ እንግዲህ በሁሉ ሰው የመጣ ነው፣ በአንተ የተለየ አይደለም። በምን አቅሜ ማማ በምን አቅሜ እንዴት አድርግ እ እንደው አሁን የነና ያርሶ ኑሮ ኑሮ ነው እንዴ እ እንዴት በቃ የኔ ኑሮ አሁን ካርሶ ብቻ። ተው እኔ እንኳን ዘና ብዬ ነው የምኖር። እናት አለ የወለዱት ይወልዱት ይወልዳል ይባል እድሜ ለልጆች ቀብረር ብዬ ኑሮና ቀርጆ ነው የምኖር እኔ ነኝ ያጽናናሉ ብዬ አስቤ ነበረ፣ ግን እርሶ ግን በጣም ጨካኝ ነው። እንዴት ነው ማጽናናት ለለ ያክቶታል። እንዴት እውነቴ እኮ ነው። አንቺው አልቃሽ አንቺው አባሻሉ። ጉድ እኮ ነው እማማ። እኔ እላለሁ ተረት እንደምትከርድ እ ነገ እኮ ቀን ገለበጣልና፣ ነገር ይቀይራልና፣ እኔ በእርሶ ቦታ ቆጭ ብዬ ተርታለሁ። ነገ እንደዚህ ነው የምለው ጥሩ ተረቱ ስማ ከእኔ ቦታ ተነስህ እዛ ቦታ ላይ ተቀመጥክስ፣ የአንተ ቦታ ነው? ይህ ምን ሆነህ ነው ዛሬ ቁፍ ያለሽ ዶሮ ትመስላለህ? እሳ በሰላም ነው? እንደ ቅባቱ ምን አስረህ ቦታ ቦታ ትላለህ? ጋስታል ቦታ ያንተ ነው? አንተ ሰውዬ ቦታ ልቀቅ፣ አለበለዚያ ይህ ሀባብ ራስህን ነው የምታራትረልህ። አንተ ሐኪም ነህ እንደ ነጭ እንቅላት የምታራትር ስታይ ዝም ብለህ በቃ እንትን ተናፍተህ ማታ በቃ እንደ ጉርና ነገር እንደዚህ ብጥ ብለህ መተህ በላ ጭንቅላት ማለት መሰለህ። ና እናቴ ና ና፣ ወደዚህ ጠጋ በል። በቃ ምን እንደው ነገር ነገር ይለዋል ይሄ እንደው በቃ ወንበር ይወዳሉ፣ እንትን ይበላሉ። እንካ አ አመል፣ ተቀመጥ ተቀመጡ። አ ምን ይታያል? ወንድ ነህ አይደለም ሴት አይደለ። አንተን አፍጥየ ምናምን ብለ ፍሪምባ ምትነፋው ዛሬ ምን ሆነ? አህል ነገር ነገር አለ። እሷ በሰላም ነው እንዴ? ምን ስጋ ያየ ውሻ ሰው ይከተላል አሉ። እሱም እኔ ይከተላል። በዚህ ድማ አግብቶ ብቀመጥ ቆንጆ አይደለም? አግብቴ ቁጭ በል። እንደውም አንድ ምስት እህት አለች ቆንጆ ናት። እሷ ባገባት ቆንጆ ነው። አንተ ሰው እንደው እንደዚህ የጀርባ ቅማል አንተ ራስ እንከባበራ። አንተ ሳውይ ክብርነት የለም እንዴ? እንዴ ተው ተው። አንታዚህ ጋር ጉርንት እንዳልልይ። አረ ምን እሺ ነው ዛሬ ፋይታ ለመሰለኝ። ምን እሺ ጆን ሲና ከሬምቦ ነው እንዴ? አንተ ለኔ ይረምቦ። አረ ምን እሺ ነው ቅቤው የፈራ ይመስላል። ምንድን ነው ጠብ ጠብ ከማረግ ይልቅ ወሬ ምናምን ይነፋ እንዴ? ታብሽ ኒፋ እንጂ እንደውም ያሸነፋ ቦታ ይይዛል። አንተ ንፋ ፍሽካ ንፋ። አንተ ሳሚ ልጆቹን ልታጋድል ነው እንዴ? አንተ ስነ ስርዓት ያዝብያለሁ እናንተ ደግሞ ረፉ፣ ስነ ስርዓታችሁን ያዙ። ምንድን ነው ባለሁበት፣ ምንድነው? ልትመታቱ ነው እንደ የምትፈልጉት? አረ በስመ አብ! አረ ማምዬ በናትሽ ይነፋ። በቃ እንደ ሴት ከሚሰዳደቡ ይዋጣላችሁ። አታቡሽ ይነፋ፣ ፍሽካው ይነፋ። እንደውም በጣም ንቀት፣ ንቀት ነገር አለ በጣም። እንደውም ናታናስና ይዋጣል